ገና አለቆች አዲስ ነው እንደገቡ ማውቁ አከ አንዱ እዚህ አንዱ እዛ ይላል። ከዛ አንደኛው በቃ አለቃው አንዱ ግሩፕ ይዝናል ጋር ይምታታል እርስ በርስ መድኃኔ አለም ቤተክርስቲያን እዛ ያሉት አለቃ ማን ይባላሉ? ሊቀ ጉባኤ አባ ነው ይባላል። እና ከገቡ ጀምሮ ምንም አይነት እንዳልታይ ነው ብዙ ሰዎች በመረጃ የነገሩ ማለት ነው። ማንንም አያስጠጉም፣ ማንንም አያቀሩም። ሁሉም እኩል ነው የሚታየው። እና እኛቸው ወደ አራት ችግር ምንድን ነው ካልከኝ ወ እንደገቡ የሆነ ሆነ ቡድን የያዘ ሰው ሲጠብቃቸው የትኛው ቡድን ነው አሸናፊ ለው ከአሸናፊ ቡድን ላይ የመጠጋትና ያ ቡድን ይዟቸው የሚጠፋ ወይም ይዟቸው ይነሳል። ስለዚህ ከቡድን ተኝነት ወጥተው ራሳቸው የሚችለው ቅዱስ ገብርኤልን ይዘው ህዝቡን ይዘው መስራት ነው እንጂ ያለባቸው ቡድን ከሚመጣ ን ከሚመጣ

እዚህ ለመዱ ሰዎች ሌሎቹን አግለው እነሱ እንዲቀርቧቸው ስራ ይሰራሉ ይባላል። በየቤተ ክርስቲያኑ እንደው አሁን ስም ባልጠራ፣ በየቤተ ክርስቲያኑ እግር አጣቢዎች እንደው አለቃ የሚያጨበጭቡ ያለቃ ጉልበት ካልሳም ነው የሚሉ አጨበጫቢዎች አሉ። ይሄ የታ- በአዲስ አበባ የተረጋገጠ ነው የሚሉት። ግን አለቃ ግን ማለት አንድ መንግስት ማለት የሁሉም ነው። አንድ አለቃ ማለት የሁሉም ካህናት፣ የሁሉም ዲያቆናት፣ የሁሉም አገልጋይ ሁሉንም በአንድ ዓይን የሚያይ ሁሉንም በአንድ ዓይን የሚመለከት አንተ ከዚህ ብሄር፣ አንተ ዝጎት፣ አንተ ዛካሪ የማየ ሁሉ ይዞ ልጆቼ አለሞቼ ያንን በመስቀሉ የባረከ የዳሰሰ ለሁሉም ቡራኬ እኩል የሚሰጥ ለሁሉም እኩል የሚታይ አባት መሆን ያለበት። አፈኞች ጮሌዎች ቀድመው ጠልፈው ወስደው አለቃውን የግል ንብረት አድርገው የሚያሽከረክሩ በየደርሲ አምዳሉ እኔን ተቃውቃለሁ። አሁን በቃ ዋናው በሽታ ነው። ሰውቅ ቫይረስ ወቀኝ ሰምታችኋል። ቤተ ክርስቲያኑ ውስጥ ያለው አደገኛ ቫይረስ እንደነካፈ ነው። በቃ በቃ ገና አለቆች አዲስ ነው እንደገቡ በቃ አንዱ እዚህ አንዱ እዛ ይላል። ከእዛ አንደኛው አበቃ ለቀቀው አንዱን ግሩፕ ይዞ እና አንድ ቦታ ቁጭ ይላል። ከእዛው ላይ ያለው ጋር ይምታታል። ከዛ ግን መስኪ ባል አይመጣም፣ ጭቅጭቅ ነው የሚመጣው። እንደውም አንድ ደግሞ እዚሁ አንድ የደረሰኝ መረጃ፣ በጣም ምርጥ ምርጥ መረጃ ማለት ነው። መረጃው መሰለህ አቃቂ መድኃኔዓለም ቤተክርስቲያን እዛ ያሉት አለቃ ማን ይባላሉ? አባህሩዊ ይባል ናቸው አሉ። ሊቀ ጉባኤ አባህር ይባላል እና ከገቡ ጀምሮ ምንም አይነት እንከን እንዳልታየ ነው ብዙ ሰዎች በመረጃ የነገሩኝ ማለት ነው። ማንንም አያስጠጉም፣ ማንንም አያቀሩም። ሁሉም እኮ የሚታየው ዘዴት እና አግኛቸውራ ከተቀመጡ ወደ አራት አፍኝ ተቀምጠዋል

አሁን ትልቅ ነው። እነዛ ሻንጣ የሚሸከሙት እግር የሚያጡት ጫማ የሚወለጉት የሉም በሳቸው ያለ እውነት ከሆነ በኮሜንት ላይ ትጽፋላችሁ። አሳ ከሆነም ግን በነገራችን ላይ አሁን ያልካቸው አባት በጣም ያላቸው ሲያስተምሩን በደንቡ ላይ ህዝበ ክርስቲያኑ የእሳቸውን ትምህርት ለመስማት ቀናይ ነው ያዳምጣቸዋል። ዳምጣቸዋልና አውቃቸዋል ና ልጆች ብሎ የሚያስተምሩ ካህናቱም ዲያቆናቱም ብቻ ሳይሆን የከሳቸው የመሰክር የፈለግኩት በእያንዳንዱ አጥቢያ ቤተክርስቲያን ብትሄዱ አለቆች ከካህናት ከዲያቆናት ጋራ እንደ ደጀሰላም ገብተው ውሃ ወይም እንደ ነገር ትንሽ ምግብ አይመገቡ የራሳቸው ቢሮ ላይ እሳቸው ግን ከካህናቱ ጋር

የቃላት ክርክር የለም፣ የቃላት መለያየት የለም። አንተ ሰፈር፣ አንተ ዝወጥ፣ አንተ የዚህ ብሄር፣ አንተ ምን ባል ነገር የለም፣ የለም። አንዳንድ አንዳንድ ወረኛ እንኳን ብሄር፣ አንተ ለምን መጣ ነው የሚሰጠው። ተቀብዬ እንትና፣ ቆይ በነገራችን በየደብሩ አንዳንድ የደብር አለቆች ጀሩ ጠቢያ ነች ይባላል።

መቶ ፐርሰንት ይኖራል። ምንም ይኸውልህ፣ ቤተ ክርስቲያኑ ውስጥ ብዙ መልካም ሰዎች አሉ፣ ደግሞ ብዙ መቶ ሰዎች አሉ፣ በወሬ የሚያምኑ አሉ። መጀመሪያ ሰው ሀሳብ ገና እንደገቡ ዝም ብለው የሆነ ሰው ብቻ ደግሞ ሰው ከባድ ነው። አንዳንድ ሰው ደግሞ ያሳምናል፣ ሳወራ እንዲህ እንዲህ ብሎ ሲሞላ ይሞላል። ከዛ ከዛ በቀሚሰው እነዛን ሰዎች ብቻ ሊሆን ይችላል። ይሄ ደግሞ ለቤተ ክርስቲያን እንቅፋት ነው፣ ለልማት በጣም ከባድ ነው። እና ማልማት የፈለገ ሰው ያልከው ነገር መስዳት፣ ሁሉንም እኩል ማየት በጎን እዛ ላይ ችግር ካለ እዛ ላይ